ሰላም ሰላም፣ እንዴት ናችሁ? እየዞመነሽ ዩቱብ ተከታታዮችን። እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ወድ የምወዳችሁና ዛሬ የሰራተኛዋ አደይ ድራማ ይዘን መጥተናል። በጣም ደስ ይላል። እንግዲህ ቆረጥ አድርጌ ያሳያችኋለሁ፣ እኔ ደግሞ በትረካ ከዛ በፊት ግን ለዚ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር፣ ሰፖርት ኮመንት አስተያየት እንቀበላለን። ወደ ቪዲዮ

አንዳንዴ እንዳንቺ ግድ የለሽ በሆነ ግድኮ ግድ የለሽ አይደለሁም፣ ግን ይህ ቤት በጣም ይጨንቃል። ይህች ፍቅር ጠንቆ ፈቀ። እሽ፣ ፍቅር ተንኮለኛለች፣ ቤዛም ያው ነች። በቃ እኔ ከዚህ ቤት የሚወጣበት ፈቃድ ነው እናፈቀኝ። እነ ባባ ማሚ እና ባቤ ሲመጡ እንወጣለን። አንተም ትሄዳለህ? አዎ። ለምን ማለት ይመስልሻል? አደይን ተሳትሳ ትሄዳለህ አደይ ልቧ ከኔ አይደለም። ለምን እንደ መሸሸ አላውቅም። የምር ግን ማሚ ከሰራተኛ ፍቅር እንደያዘ ብታውቅ ምን ምትል ይመስላል? ትሰሚያለሽ? ምን እማዬ? አደይ ሰራተኛ መሆኗን ከማንም አልሰማም፣ አንቺ ካል ነገርሸት። አደይን በጣም ነው እምወዳት። እንዴት ላስረዳሽ? ሊዱ ከኔ በላይ የእሷን ትወዳላለ። አይ ሊዱ የአንቺና የእሷ ቦታ እኮ የተለየ ነው። ቢሆንም ለአደይ ቢሁንዳት ብዙ ጊዜ ትጣላለህ ሊዱ አንቺ እኮ አንቺ እኮ ጥሩ ለአደይ ያለ አመለካከት ስለሌለሽ ነው እንጂ አንቺ ጥሩ እያልሆንሽ፣ እንደዛ አይደለም። ከዚህ ቤት ሁሉም ተባረዋል። ባርኮትም ፍቅርም ተባረዋል። እዚህ ቤት ውስጥ አንቺ ብቸኛ የነ ብቸኛ እህት የለሽ ልታግዥ ይገባል። በምን ጉዳይ ነው ማኩል? ማክስ በአደይ ጉዳይ ነው። አደይ እንደ የኔ እንድትሆን አግዢኝ መቼም አላረገው። ከፈለግ ሌላ ሴት አግዝሃለሁ እንጂ ካደይ ጋር መቼም አላረገው። ለምንድ ነው የማታረጊው? ቆይ ላ ደ ካደይ ጋር የግል ጠፋላችሁ? ምንም የለንም። ግን እኮ አደይ እኮ ሰራተኛችን ነች፣ ለንታ አትገባም። ስንት ሴት ባለበት ምን ማለት ነው? ምንም አላስነካችኝም። አደይን በጣም ነው ማፈቅራት። አረ ወንድሜ የሰው እንዳይሰማህ ትንሽ። ለምንድ ነው ማፍረው? አደይ ለእኔ ልዩ ሴት ናት። እሷ ግን የኔ ያላት አመለካከት ማን ስለሆነች ነው የማይገባት አደይ ስለሆነች እሷ እንዳንቺን እንደ ፍቅርም አይደለችም። ጥራ ግራ ቤተሰቦቿ የምታስተዳድር ጅግና ሴት ነ። መቼም ባደይ አላፍርም። ይህን ያህል ስለ አደይ አልናሰብሽ አደል ይሆን ነገር የጋረድሃለን እንጂ ውሀን ተመበጥያ ነህ አደለም አዎ መቀባጠሩን ታይና የምታገዥ ከሆነ አገሽኝ። እኔ ደግሞ ምን ላድርግልህ አደይ የኔ እኔ እንዴት ሆና አክሽ ለይ ይገዛሽ ያስፈልገኝ በቃ ብቻ ነው። ውይ መቸም አላረገውም መቸም እሷን ለአንተ ለማድረግ መቸም አላረገውም። እሺ የሆነ ነገር ልንገርሽ አደይ እሺ ብለይ ከዚህ ቤት እንወጣን ብቻችን እንሆናለን። አንችም አንቺም ከፍቅር ጭቅጭቅ ትገላገልሽ። እኔ ሊዱናይ ከአደይ ጋ የምኖረው እንዲሁም በዚህ ባህሪ የምትቀጥል ከሆነ ለማሜ ነው የምትናገራት። እስቲ ንገሪያት እዛ መቼም ህቴ ብዬ አልጠራ እንዲሁም ከሁለተኛ ጋር ካደይ ካደይ ገንዳ ላይ ዋ ተናግሬያለሁ ብላ ታስፈራረዋለች ማለት ነው እ ማታዳኒ ህት ያለ ብዬሽ ንብሬያለሁ ለካ ስተሳስቻለሁ ብላ ብሎ ትቷ ትሄዳለች። እንዲ እንዴ ዴቪድ አመረርከው እንዴ ብላ እየሮጠች ትሄዳለች ማለት ነው። አደይዬ እንግዲህ በጣም የቀርታ የራስሽን ልብስ ሰጠሽ እዮ ካሉ የልብሶች ልቅ እነዚህ ያምራሉ። ችግር የለውም ሌሊዬ እና አደይ እና ምን ነው? እኔ ማሰቤሽ ትንሽ ብር ባገኝ ምግብ ቤት እሷን ትልቅ ሬስቶራንት ማድረግ ነው። በጣም አሪፍ ነው። የለን እናማክረውና፣ የሚረዳን ከሆነ በቅርቡ የራሳችን ስራ እንጀምራለን። እሺ እንግዲህ ፈጣሪ ያውቃል። እንዲህ የለ ተመለሰ እንዴ ማን፣ ናሁም እንዴት መጣህ? እንኳን እንደነመጣህ ነው ይባለው

የሆነ የራሳችን ነገር መስራት አሰበናል። ከጫካ ተስማማን። እኔም ስለዚህ እናንተ ጋር መስራት ትችላለሁ። አይ እኛ እንኳን ያሰብነው ለሁለት ነው። አንተ ብቻ መጀመር ሰው እኔማ ብቻ መችል ማድረግ አልችልም። ለምን እኔ እዚህ የሚቆየው ሚያግዝ ሰው ሲኖር ነው። እናንተ እንደ ወንድ የምትንከባከቢ ከሆነ አሁን እኮ ወንድማችን። እስቲ ቆይ በሶስታችንን በደንብ እንማከርበትና እርግጠኛ እንሆንበታል። አንቺስ? ስራ ስለምበዛብሽ እኔና እኔና ይሄሉ እናዘጋጃለን። የሰራሁበት ብር ነበር ሸጥችን ሸጣሂ ያመጣው ገንዘብ እንዳይሆን። አዎ እሱ የራስ ምርጫ ነው። ይሄ የገንዘቦች የሴቶች ንባ ያለበት ነው። አሁን የበጎ አድራጎት ብሰጥ ጥሩ ነው። አደይ እውነቷን ነው። ምንም የሚጠቅም ነገር የለም። ለእርዳታ ድርጅት ገንዘብ ሰጠው። አዎ የሰው ነገር ያለበት ሁሉ እኔ ማሄድ ለማከራችሁ ነበር ግን፣ እንደዛ ካረኩ ምንም ብር ምንም ብር አይኖረኝም። አንተ ብቻ ደፈር ብለህ አድርግ። ደግሞ በረከሰ ነገር የመጣ ነገር ምንም አይጠቅማም። አንተን አንተን እራስን ይዞ ነው የሚጠፋው። ሌላው ያንተ ሀሳብ ነው እንደዚህ እያላችሁኝ፣ አደይ እንዳለችው ለበጎ አድራጎት አስገባለሁ። ከዛ በኋላ ከዜሮ ጀምራለሁ። ከዛ የሚፈጠረው እናያለን። ቤቴ ውስጥ ምን እየሰራ ነው? አርቶ የለ ማለት አንተ ነፍ ይሄ ልጅ ምን ቤቴ ምን እየሰራ ነው? እንትን ነው ምን እኔን እንዲያዋር ያመጣው ነው። ስለዚህ

ለማንኛውም ተመለስ። እኔ ደርሻለሁ። አንተ ዴቪድ ተፈልስ። ለምን እሱን ደግሞ ደም ብዬ የምፈራው? እና እኔ ደክመሀን ብዬ ነው። ካልደከመ የምቸገረኝ? እሽንነት ይላታል። አቅፏት ይሄዳል። ማለት ነው ተናደደ፣ ተቃጠለ። እያረጋጋው ነው፣ እያረጋጋ ነው። ተረጋጋ ምናምን እያለው ነው። ዴቪድ አልገውን እያነጣጠፈ ነው። ሲያነጣጠፈ ያለችው ወረኘች እንጨት ነገር ይቅርታ፣ ሰላም፣ ኳኳው ገባሁ። አረ ምንም ችግር የለውም። ሌላ ጋር ጊዜ ዘው ተብሎ አይገባም። ኦኬ፣ ይቅርታህን አልተቀበልከኝ ማለት እና ምን ለቀጣ እኔ ባይዋጥልኝም ተቀብየሻል። እኔ ማንንም ልመቀጠ ስለማልፈልግ ጉዳይ ተናገርና ውጭ የሆነ ነገር ምንድን ነው? ቆይ ግን አሬ፣ እንዴት እንደርስ አላውቅም። አንቺ ግን ምታቂ ትመስያል። ሌላ ቤት ከትላንት ማታ ስገባ ያየሁት ነገር በጣም ያሳዝናል። ባርኪና አደይ አንድ ላይ ሆኖ ባርኮት ወደ ስራት በፍጹም እኛን አታሎ ከሱ ከነሱ ከአለማቸውን ሲቃጩ ነው ያደሩት። ከሰው በሰምቼ ቢሆን እሺ፣ ትናንትና ማታ የለን ስለ ቤተሰቦች ጉዳይ ላወራ ሄጄ ከባርኪ ጋር የተጣላ ነው። አደይና ባርኮት አንድ ላይ ሆኖን እያልሽ ነው? ቆርጠው ወቅ ብዬ ነው። እኮ አደይ ጨከና ጨከና። በእኔ እናት ለተነገርሽ፣ እኔማ በቃ ማወቅ አብሮ መምጣታቸው አይቀርም ብዬ ነበር። ስላላደሩ ትመጣለች ብለ ተስፋ እንዳታደርግ ብዬ ነው። ለዛ ነው አይዞ ደብ ጠንካራ መሆን አለበት። ያው ሁለታችን ላይ ነው የተጫወቱብን

እኔ እሱን አወራዋለሁ። አንተ ብቻ ዝም ብለህ ተረጋጋ። እሺ፣ ስማ፣ ቀዝቀዝ በል እሱን አወራዋለሁ ብላ ብሎ ይላል። እንግዲህ አጀሪት ዘና እያለች ፈታ እያለች እየመጣች ነው ማለት ነው። ኪንጎ ዘወር ወደ ሌ ደክሞኛል፣ ልሄድበት። አይመለከትም እያንዳንዱ እንቅስቃሴ አንተ ማሳወቅ አይነበር በመንገድ እየገባ እንቅፋት አትሆንብኝ

የኔ ሲሆን ነው ግምጫና ስድቡ ምንድን ነው ችግርሽ? ነገሬ ልቀቀኝ። አይ የጠየቀ የጠያቂ አንተ በጉልበት ነው የምታምነው። ፍቅር ደግሞ በግዴታ የሚሆን አይደለም። ብዙ ነገር ይቀራል አይደል። እኔ ሁሉ ነገር ማድረግ እኮ ስለምወድሽ ነው፣ እና የኔ ብቻ እንደትሆኝ። ፍቅር እኮ እንደዚህ አይደለም። እኔ አሁን በጣም ከፍቶ ምን እንደከፈተ ካፍተ የጎደለኝ ነገር ከጎን የሆነ አግዛኝ እዚያ ይልቅ ወደ ኋላ እየጎተትከኝ ነው። በቃ ተወኝ። እሺ ንገሪኝ። እሺ እንደምትፈልግም ካፌ እንድገበሰሽ ጫማ እንድገሰብሽ ልብስ በጸፍ ሰማያለህ። በዚህ አስተሳሰብህ ምንም እኔ ጋ ፍቅረኝ። እኔ ካላወቀኝ እሱን በደንብ ያስረዳሃል። ተራ ሴት አይደለሁምሽ አብረን መሆን እንደማንችል ዛሬ ያሳወቃንሽ ብላ ከፍትረው ትሄዳለች ምስኪኗ ቋንቋ አድርገው ሄደች ምስኪን በጣም የሚያሳዝነው ግን እውነት ለመናገር ይሄን የምስኪን አቤት ፍቅር ግን እውነት አንዳንዴ ግን እንዴት አይጨንቅም ወይ እኔ እኮ ምንም ማድረግ እንዳለብኝ ግራ ገባኝ ትምህርቴን እኮ መማር አልቻልኩም ስራ እየበዛብኝ ነው እያለች ማጥናት እንኳን አልቻልኩም አሁን ማኝ ተሰቃየውልሽ ቤት መቀመጥ ካቆመች የለህ የቤት ማደር ጀምራለች ብላ ትላታለች ማለት ነው። ውድች እንግዲህ፣ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደ ወደዳችሁ ተስፋ አድርጋለሁኝ። በጣም ቆንጆ እና አሪፍ ድራማ ጋር ነው ያለቀው። እስቲ ነገ ደግሞ የምናየው ይሆናል ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ በድጋሚ ታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት